በመላው ዓለም የምትገኙ የኢትዮጵያ ሐዋርያዊት ቤተክርስቲያን አማኞችና አገልጋዮች ሰላም ለእናንተ ይሁን። ስሜ ደስታ ካማላ እባላለሁ። በዚህ አጭር ቪዲዮ ለምን የኢትዮጵያ ሐዋርያዊት ቤተክርስቲያን እምነት ትቼ እንደወጣው ለማስረዳት እሞክራለሁኝ። ከልጅነት አንስቶ በኢትዮጵያ ሐዋርያዊት ቤተክርስቲያን አስተምህሮና ስርዓት ያደግኩ የቤተ እምነቱ አገልጋዮች ከመሆን ቤተሰብ የወጣው እንዲሁም እኔው ራሴ ለሰላሳ ዓመት በቤተ ክርስቲያን በተለያዩ የአገልግሎት ዘርፍ ያገለገልኩ ወንድማችሁ ነኝ። ሆኖም ግን በእነዚያ በቤተ ክርስቲያን በኖርኩባቸው ዓመታት ቤተ ክርስቲያን የምታስተምረውን ትምህርት የማምነውን የሚቀበል የማላምነውንና የመጽሐፍ ቅዱስ ድጋፍ የሌለውን የሚጠይቅና የሚሞገት ወንድም እንደነበሩ በቸርች የምታውቁኝ ወገኖች እናንተ ህያዋን ምስክሮች ናችሁ። ከቅርብ ጊዜ ወዲህ በቤተ ክርስቲያን ዋኖች መሪዎች ላይ የማስተውለው ለመጽሐፍ ቅዱስ እውነትና ስልጣን አልገዛም ባይነታቸው፣ መጽሐፍ ቅዱሳዊ ያልሆኑ ትምህርቶችና ልምምዶች፣ የሥነ ምግባር ችግሮች፣ አምባገነንነት፣ እንዲሁም ስር የሰደደ ሙስና በቤተ እምነቱ ላይ ተስፋ እንዲቆርጥ አድርጎኛል። በእነዚህ ምክንያቶች የዛሬ አራት ዓመት የማገለግለውን አገልግሎት ትቼ በቤተ ክርስቲያን የተጻፉ መጽሐፍትን ከመጽሐፍ ቅዱስ ጋር በማመሳከር ነገሮችን በጥልቀት እንዳነብና እንዳጠና ወስኛለውን። እነዚህን መጽሐፍት ከመጽሐፍ ቅዱስ ጋር በማመሳከር ለሁለት ዓመት ያህል ካጠናው በኋላ የዛሬ ሁለት ዓመት ከቤተ እምነቱ ለመውጣት ወስኛለውን። ከቤተ እምነቱ ለመውጣት ውሳኔ ላይ እንድደርስ ካደረጉኝ ምክንያቶች ጥቂቶቹን ቀጥሎ ለመዘርዘር እሞክራለሁ። አንደኛ በተእምነቱ ብቸኛ የሰው ልጅ የመዳን ተስፋ የሆነውን የአብ ልጅ ጌታ ኢየሱስ ክርስቶስን ከሰው ልጅ አሳንሶ የአብ ልብስ ወይም አብ ያጠለቀው ቱታ፣ ሲያሻቸው ደግሞ ነፍስ አልባ ስጋ፣ ደምና አጥንት የሚል የተሳሳተ የቤተ ክርስቲያኒቷ ነገር የመለኮት ሁለተኛ ከእግዚአብሔር ጸጋ ይልቅ የቤተ ክርስቲያኗን እምነትና ስርዓት በመጠበቅ የሚገኝ የድህነት አስተምሮ። ሶስተኛ የእግዚአብሔርን ማንነት መጽሐፍ ቅዱስንና ታሪካዊውን ክርስትና መለኮትን በሚጻረር መልኩ የተሳሳተ የሰባሌዎስ ሞዳሊስቲክ ሞናርኪያኒዝም በመከተል እግዚአብሔር ራሱን በመቀያየር አንደ አብ ይሆናል ሌላ ጊዜ ወልድ ሌላ ጊዜ መንፈስ ቅዱስ ይሆናል የሚል የተሳሳተ ትምህርት። አራተኛ ለቤተ እምነቱ አስተምሮ እንጂ ለሚመራው ምዕመን ምንም ደንታ የሌለው አመራር። አምስተኛ ሐሳብ የማያስተናግድ ነገር ግን የራሱን አጀንዳ በምስኪኑ አማኝ ድካምና ላብ የሚያስፈጽም አመራር። ስድስተኛ ቤተ እምነቱ ካስቀመጠ የእምነት ድንበር ውጪ ሰዎች እንዳያስቡ፣ እንዳያነቡና እንዳይማሩ እንዳይመራመሩ በማድረግ እምነትንና መንፈሳዊ እድገትን የሚያቀጭጭ ስርዓት መሆኑ። ሰባተኛ ስለ ሰው ልጆች ድህነት ከኃጢአት በቀር በነገር ሁሉ ሰው የሆነውን ጌታ ኢየሱስ ክርስቶስን ሰውነቱን የሚክድ ለክርስትናና መጽሐፍ ቅዱስ እንግዳ ትምህርት ሰማያዊ ስጋ የሚያስተምር ቤተ እምነት መሆኑ። ስምንተኛ መጽሐፍ ቅዱስ በነጻነት ልንኖር ክርስቶስ ነጻ ወጣን ያለን ቤተ እምነቱ ተከታዮቹን በተለያዩ ዘዴዎችና ማስፈራራዎች እያደናበረ በፍርሃት ቀንበር ስር የሚያኖር መሆኑ። ዘጠነኛ በነገረ መለኮታቸው ከታሪካዊው ክርስትና ይልቅ የጌታችንን የኢየሱስ ክርስቶስ ማንነት ከምክድ ከእስልምና እና እንዲሁም ከይሁድነት እምነት ጋር የተቀራረበ እምነት የሚያራምድ ቤተ እምነት መሆኑ። አስረኛ ተስፋ የሚያስቆርጥ አምባገነንነት፣ ጥቂት በማይባሉ ዋኖች ላይ የሚስተዋል ሙስናና የባህሪ ብልሹነት። በእነዚህና ሌሎች ወደፊት በሚገልጣቸው ምክንያቶች ቤተ እምነቱን ትቼ ታሪካዊውንና መጽሐፍ ቅዱሳዊውን ክርስትና በመቀበል የጌታን መንግስት በማገልገል ላይ እገኛለሁኝ። በሚቀጥሉት ጊዜያት በኢትዮጵያ ሐዋርያዊት ቤተ ክርስቲያን ላላችሁ በቅንነት የጌታን መንግስት ለምትፈልጉ ወገኖች፣ አማኞችና አገልጋዮች፣ ለእናንተ መልእክት ስለሚኖረኝ በሌላ ቪዲዮ እመለሳለሁኝ። እስከዚያው የጌታ ጸጋ ከሁላችን ጋር ይሁን።